መገበ ሰው ይሄ ነው የሚሆነው። ለኔም ደግሞ እንግዲህ አንተ የድመቴ ቀለቤት ሆናለህ አይመስልም ዘላለም? እሺ ያልቃሻው ዘላለም። አይ እዛም ጸበል ላይ መሆና እንግዲህ የአጋንንት ስራት በዛ ጸበል ተገልጧል። እኔንም ቤተሰቤን ሰይጣን ምን እንዳቀደልን ምን ሊያደርገን እንዳሰበ እዛ ጸበል ላይ ተገልጧል። ተዋርዷልም ሰይጣን ተዋርዷል። ያንንም በኩራት ለመ- እያለቀስክ ነው። ነግረን ነበርኩ አልሰማልክን እንጂ ገና ገና ገና ገና ብዙ ምታለቅስ ይመስለኛል ከዚህ በኋላ በጣም መሰግነው የጸለያችሁልኝ እንዳለም የነገራችሁኝ እህት ወንድሞች ያላችሁ እግዚአብሔር እንዲያግዘኝም በተለያየ መልኩ እየነገራችሁ ይሄ ነው እና ስለዛ የእውነት ስለ እናንተ ክብር አለኝ፣ እጅግ አድርጌን የማመሰግነው። እሳቸው ጡረታ በምትወጣበት ጊዜ እንትን እንግዲህ እንደዚህ አይነት ህይወት እያሳያሃት ነው እናት ያው አንተም እናት መጨረሻችሁ ይሄ ነው አይመስልም? ዘላለም ነግረን ነበር እኮ አርፈ ተቀመጥ አርፈ ተቀመጥ፣ አትሰማም ያው መጨረሻ እንግዲህ ሚዲያ ላይ አልቀሳሃን። መጨረሻ ደግሞ ያው ምንድነው አብደ የጫት ገረባን ይዘም ደግሞ ትታያለ፣ አይመስልም ይሄ እና መስማት ጥሩ ነበር፣ በተሰማንኛል አሪፍ ነበር። ያው አልሰማህም እንግዲህ መጨረሻ ነው። ገና ታለቅሳለህ፣ ገና እናትህን ትቀብራታለህ። ይህ ነው ያንተ ህይወት። ምንም አልፎ እናቴም ታማ እነግራችኋለሁኝ፣ ሆስፒታል ገብታ እንደውም ብዙዎቻችሁ በእንደዚህ አይነት መልኩ ተረብሸ ቪዲዮ ባትሰራ ማን ደስ ይበለው ብለህ ነው የሚል ነገር ነግራችሁኝ ነበር። በእናት እናት ሲሆን ታውቃላችሁ ስለ እናታችን ስስ ልብን ያለንና ሁላችንም በዛ ምክንያት ነው ወደ ቡቡ የሆንኩባችሁ እንጂ ጠንካራ ነኝ፣ ብዙ ነገሮችንም ማለፍ ያለው ያንን አውቃለሁ። ነገር ግን እና ይሄን ይመስላል እንግዲህ፣ አልሰማ ላለ እንግዲህ ይሄ ነው የሚሆነው። ብትሰማ ጥሩ ነበረ፣ ምንም ልትሰማ አልቻልክም። የአንተ አለመስማት ደግሞ ምስኪኗ እናት ላይ እንደዚህ አይነት ነገር እንዲመጣ አድርገሃል። ሰላም ሰላም ቤተሰቦቼ እንዴት አላችሁ? ይህ የዘላለም ገጠመኝ ነው። እኔ ደግሞ ዘላለም ነኝ። እንግዲህ ጠፍቻለሁ። አስተዋቃለሁኝ አንዳንድ ነገሮች ገጥመውኝ እንደነበሩ አውርቻችሁ አለሁኝ። ለዛ ነበር የጠፋሁት። ስለዛም ይቅርታ መጠየቅ ወዳለሁኝ። ዛሬ እንግዲህ መልካም የሆኑ ጉዳዮችንም እንዲሁም ደግሞ እያሳለፍኩት ያለሁትንም ነገር ላወራችሁ ሆነ የመጣሁት። በመላው ዓለም የምትኖሩ ኢትዮጵያውያንና ኤርትራውያን ሰላምታዬ ባላችሁበት ይድረሳችሁ። እንዴት አላችሁ? በተለያየ መልኩ ሀሳብ አስተያየቶቻችሁ ለእኔ ሀሳባችሁን ደጋግማችሁ እያደረሳችሁ ነው። ስለዛ ደግሞ የእውነት እጅግ አድርጌ የማመሰግነው የጸለያችሁልኝ፣ እንዳለም እየነገራችሁኝ እህት ወንድሞች ያላችሁ እግዚአብሔር እንዲያግዘኝም በተለያየ መልኩ እየነገራችሁ ይ ነው እና ስለዛ የእውነት ስለ እናንተ ክብር አለኝ እጅግ አድርጌን የማመሰግነው ነው። ለዩቱብ ቻናሌም ደግሞ አዲስ የሆናችሁ ካላችሁ በዚሁ አጋጣሚ ሰብስክራይብ አድርጉን። ሰብስክራይብ በማድረግ አስተማሪ ቁም ነገር አዘል የሆኑ ጉዳዮችን ትመለከታላችሁ፣ እናወራባችኋለን፣ እንመካከርባችኋለን። አትራፊ ነው የምትሆኑት፣ ሰብስክራይብ በማድረጋቸው። እንግዲህ ቤተሰቦች እንደነገርኳችሁ እነዛ ሰዎች በእንደዚህ አይነት ሁኔታ ከእኔ ጋር ያላቸው ግንኙነት ትንሽ ከፍ እያለ ሄዶ ነበረ። ከዛም አልፎ እናቴም ታማ ነግሬያችኋለሁኝ፣ ሆስፒታል ገብታ፣ እንደውም ብዙዎቻችሁ በእንደዚህ አይነት መልኩ ተረብሸ ቪዲዮ ባትሰራ ማን ደስ ይበለው ብለህ ነው የሚል ነገር ነግራችሁኝ ነበር። በእናት እናት ሲሆን ታውቃላችሁ፣ ስለ እናታችን ስስ ልብን ያለንና ሁላችንም፣ በዛ ምክንያት ነው ሆደቡቡ የሆንኩባችሁ እንጂ ጠንካራ ነኝ፣ ብዙ ነገሮችንም አልፍ ያለው ያንን አውቃለሁ። ነገር ግን በእናት ሲመጣ ደግሞ ትንሽ ከበድ ይላል። ለዛ ነው ብዙዎቻችሁ ደግሞ እናት አሁን በምን አይነት ሁኔታ ናት ያለችው የሚልም ጥያቄን ከኔ ኩል ተጨንቃችሁ ደጋግማችሁ ስታነሱልኝ ነበር እና ስለ እናቴ ደውዬ ነበር። ጸበል ላይ ነው ያለችው። እዛም ጸበል ላይ መሆና እንግዲህ የአጋንንትስ ስራት በዛ ጸበል ተገልጧል። እኔንም ቤተሰቤን ሰይጣን ምን እንዳቀደልን ምን ሊያደርገን እንዳሰበ እዛ ጸበል ላይ ተገልጧል፣ ተዋርዷልም። ሴጣን ተዋርዷል። ያንንም በኩራት ለመናገር ነው ደስ ብሎኝም ብሎኝ ወደ እናንተ የመጣሁት እና እግዚአብሔር ይመስገን አሁን ጤንነቷ ደህና ነች። እግዚአብሔርን የያዘ ደግሞ አይሸነፍም እና እግዚአብሔር የተመሰገነ ይሁን። እናቴ በመልካም ሁኔታ ውስጥ ነው ያለችው። እኔም እንደነገርኳቸው አንዳንድ ነገሮች ስለያዙኝ እንጂ ጸበል ለመግባት ሂደት ላይ ነኝ። ማስተካከል ያሉብኝ ነገሮች ስላሉ እነሱን ነው እየጠበቅኩ ያለሁት። ስለ እናቴ ግን የእውነት ስለ ጸለያችሁ እጅግ አድርጌ አመሰግናለሁ። እግዚአብሔርን ማመስግኑልኝ። ለምስጋናም ነው የመጣሁት። ዛሬ እግዚአብሔርን ማመስገን አለብን። እንግዲህ ፈውሳቸው በምስክርነታቸው ጸናላቸው ነው የሚለው የእግዚአብሔር ቃል እና የእናቴን ፈውስ ለመሰክርም ነው የመጣሁት። ስለዚህ ፈውሷንም እንዲያጸናልኝ እንድትጸልዩልኝ ይፈልጋለሁ። ከዛ ባለፈ ግን ባለፈው ሆደ ቡቡ ሆኜ በእንደዚህ አይነት ስሜት ሆኜ ማልቀሴን ተከትሎ የሰው ጅቦቹ አለቃ፣ የአውሪዎቹ አለቃ የሆነችው ሴት ደስታዋን አድርሳይ ነበረ። እንደተደሰተች በኔ እንደዚህ መሆን ሀሴት እንዳደረገች ነግራኛለች። ነገር ግን ዛሬ ለእሷም መርዶ ነው ልነግራት የምፈልገው። ሴጣን ተሸንፏል። እግዚአብሔር አሸንፏል። እግዚአብሔር ደግሞ ያመኑትን ያስቀደሙትን ደግሞ እንደማይጥል በእኔ ታይቷልና ይህንንም መርዶ ልነግራት ነው የመጣሁት። ውድ ቤተሰቦች የድምጽ መልእክት ማስቀምጣል ነበረ ከዛ ቪዲዮ በኋላ እሱንም ላስደምጣችሁም ነው የመጣሁትና በዛውም ምስጋና እንዲደርሳችሁ ነው። እስቲ የእሷን የድምጽ መልእክት ወደ እናንተ ላድርስና እኔም ደግሞ ልሰናበታችሁም እመለሳለሁኝ። እሺ ያልቃሻው ዘላለም፣ እያለቀስክ ነው። ነግረን ነበርኩ አልሰማልክን እንጂ ገና ገና ገና ገና ብዙ የምታለቅስ ይመስለኛል። ከዚህ በኋላ በጣም ረጅም የምታለቅሳቸው ጊዜዎች አሉ። ጭራሽ ሚዲያ ላይ ወጣ። ያው እንግዲህ መጨረሻቸው እንደዚህ ያው መጨረሻዋ እንዲህ መሆኗ እናትህ ትንሽ ያሳስባል። ያው ሰምተናል እንግዲህ እንጀራም ጋግረው እና ልብስ አጥቆ እንዳሳደጉ እንግዲህ አንተ ደግሞ እሳቸው ጡረታ በምትወጣበት ጊዜ እንትን እንግዲህ እንደዚህ ዓይነት ሕይወት እያሳያሃት ነው እናትህን። ያው አንተም እናትህን መጨረሻችሁ ይሄ ነው። አይመስልም? ዘላለም ነግረን ነበር እኮ አርፈ ተቀመጥ፣ አርፈ ተቀመጥ አትሰማም። ያው መጨረሻ እንግዲህ ሚዲያ ላይ አልቀሳሃን። መጨረሻ ደግሞ ያው ምንድን ነው አብደ የጫት ገረባን ይዘም ደግሞ ትታያለ። አይመስልም ይሄ እና መስማት ጥሩ ነበር ብትሰማነኛል፣ አሪፍ ነበር። ያ አልሰማህም እንግዲህ ያ መጨረሻ ኬ ነው። ገና ታለቅሳለ፣ ገና እናትህን ትቀብራት አለ። ይህ ነው ያንተ ህይወት። ምንም አዲስ ነገር የለም። ለጠገበ ሰው ይሄ ነው የሚሆነው። ለኔም ደግሞ እንግዲህ አንተ የድመቴ ቀለቤት ሆን አለ። አይመስልም፣ ዘላለም እና ይሄን ይመስላል። እንግዲህ አልሰማ ላለ እንግዲህ ይሄ ነው የሚሆነው። ብትሰማ ጥሩ ነበረ። ምንም ልትሰማ አልቻልክም። የአንተ አለመስማት ደግሞ ምስኪኗ እናት ላይ እንደዚህ አይነት ነገር እንዲመጣ አድርገሃል። ስለዚህ ምን ማድረግ ይቻላል? ራሴ ያመጣኸው ጥፋት ነው። ያው ራስ እንግዲህ ትችለዋለህ። ዘላለም እናልቃሻው ገና ገና ገና ታብዳለ ታብዳለ ህዝብ የሚሰማ መስሎ ምናምን እንዲቀርበ ሚዲያ ላይ ምናምን ጭራሽ ያው አይ መጨረሻ እንዲህ መሆኑ በጣም ያሳዝናል። ለእኛም እንግዲህ መጨረሻችን ትሆን አለ። ካሁን በኋላ አንተ ጋር መልእክት ማስቀመጥም መደወልም ላይኖርብን ይችል ይሆናል። የመጨረሻ ቃላችንም ሊሆን ይችላል እንግዲህ ከሰማ እናትን ከመቅበር በፊት እንግዲህ

እንዴት ነው ህይወት ከገጠር እርሻ ከማረስ ከዛ ደግሞ እንደገና የእናተ ስቃይ ይቀጥላል ደግሞ ያንተ ስቃይ አይ ዘላለም ህይወት እንደዚህ ነው በሰው ህይወት ጣልቃ ሚገባ በሰው ስራ ጣልቃ ሚገባ መጨረሻው ይሄን ይመስላል አይመስልም ስለዚህ እንግዲህ ከአሁን በኋላ ላለው ነገር ብትጠነቀቅ፣ ልብ ካለ እንግዲህ፣ ልብ ካለ ነው። እሱም ያው ልብ ካለ እንዳንዳንዶቹ ሲቆነጠጡ ቶሎ እንደሚገባቸው፣ ያው አንተ ደግሞ ትንሽ አንተ ነገር ትንሽ ትንሽ ማገዱ ይፈጃል መሰለኝ፣ አትሰማም። አለምስማትክ ደግሞ እናት ላይ ችግር ፈጥሯል። ይህ ችግር ደግሞ እንዲቀረፍ ደግሞ ትንሽ ቆንጠጥ ስትደረግ እናት የምታመም አንተን መለስ ካደረገ ጥሩ ነው። ከዛ በተረፈ ልብ ልብ አይሰማ ሚዲያ ላይ ስላለቀስክ ወይ ምናምን አንተን ሊረዳ ማንም የሚችል የለም። አንተ ድሃ ገና እናት እንጀራ እና ልብስ ሰው ቤት አጥቦ አጥባ አጥባ ነው መስለኝ ያሳደገችህ። ከዚህ ማህበረሰብ ለወጣ ደግሞ ይህን አል የሚጨነቅ ህዝብ አለ ብዬ አላስብም። ትንሽ የሚሻለህ ከኔ ጋር ብትስማማ እና ቆንጠጥ ሳረግህ ስነ ስርዓትን ይዘ ብትቀመጥ ከእርሻ ከማረስም ከእናትም መታመም ግን አለ አለብሳ ያው እንዳልኩ እንግዲህ ታብዳለህ። እናት ያቺ እናትህንም ትቀብራታለህ። አንድ ልጅ ነህ እንዳለች እንግዲህ ልጅነቷን እናትነቷን ታሰጣና ያው ትቀብራታለህ። ያው እንግዲህ አይለፍልሽ ካላት ትቀብራታለህ ማለት ነው። ያው አንተ መጨረሻ እንዳልኩ እንግዲህ ለእኔም ትጠቅማለህ። ድመት ይቀለቡነክ ይመስለኝ ዘላለም። እንግዲህ ቤተሰቦች እንደሰማችሁት ነውና በዚህ መልኩ ሀሴት አድርገው በዚህ መልኩ ጮቤ ረግጠዋል። ነገር ግን በዚ አጋጣሚ ሀዘናቸውንም ልነግራቸው ፈልጋለሁኝ እናቴ ደናነት እናቴ ደና ብቻ መሆኗ ሳይሆን በቤተሰባችን ላይ የታቀደው የአጋነንት አሰራር ፈርሷል። ስለዛም ደግሞ እግዚአብሔር የተመሰገነ ይሁን። እግዚአብሔርንም እንድታመሰግኑ ለምስጋና ነው የመጣሁትና ስለተከታተላችሁኝ እጅግ አድርጌ አመሰግናለሁ። ሌሎች ሀሳቦች ሲኖሩም ተመልሼ መመጣን የሚሆነው እና በያላችሁበት ያለም ጫፍ ሁሉ ምስጋና ይድረሳችሁ። እግዚአብሔርን አመስግኑልኝ ስለተጨነቃችሁ ያን ጭንቀታችሁንም ስላየውኝ ነው። አንዳንድ ጊዜ የሚወራና የማይወራ ነገር መለየት እንዳለብኝ ስትነግሩኝ ነበርና አደባባይ የወጣን ነገር በአደባባይ የመናገሩ ጥሩ ነው ብዬ ስላሰብኩኝም ነው። አሁን በእናቴ መታመም የተጨነቃችሁ ያዘናችሁ ሁሉ ከልብ አመሰግናችኋለሁ፣ ወዳችኋለሁኝ። አስቀድሜም እንደነገርኳችሁ ለዚህ ዩቲብ ቻናል ደግሞ አዲስ የሆናችሁ ገና አሁን የመጣችሁ ከሆናችሁም ደግሞ ሰብስክራይብ በማድረግ የደውል ምልክቷን በመጫን ወዳጅነታችሁን አጠንክሩ። በሌላ ቪዲዮ ተመልሰን እንገናኛለን። ስለነበረን ቆይታ ግን የእውነት የእውነት እጅግ አድርጌ አመሰግናለሁ። ቸር ቆዩኝ።